ለኮካኮላ ሁል ጊዜ ቀላል ሆኖ አያወቅም የኮካ ጦርነት በመባል የሚታወቀው ፉክክር ለብዙ አስርት ዓመታት ከፔፕሲ ጋር በገበያ ድርሻ ላይ ከፍተኛ ጦርነት ውስጥ ገብቷል። ፔፕሲ ተከታታይ የጥቃት ዘመቻውን አጧጥፎ ቀጥሏል። ኮካኮላ በ1985 ቀመሩን በኒው ኮክ ለመቀየር የተደረገውን አስከፊ ሙከራ ጨምሮ በራሱ የግብይት መንገድ ምላሽ ለመስጠት ግን ወደኋላ አላለም። ሆኖም አዲስ ኮክ ወይም ኒው ኮክ በስፋት ከታዩ ትልቁ የገበያ ስህተቶች አንዱ ተደርጎ ይወሰዳል። እናም ከስህተቱ የተማረው ኮካኮላ ለፔፕሲ ምላሽ ለመስጠት ቀመሩን ለመቀየር ወሰነ። ኮካ ኮምፓኒ ሕዝቡ እንደ ጠላው ገብቶታል። ሸማቾች የሚወዱ ኮካ ኮላ መጠጥ በመውደቁ መናደዳቸውንም ተረድቷል። ከ79 ቀናት በኋላ ኮካ ኮላ ክላሲክ ተመልሶ በመምጣቱ አዲስ ኮክ ወይም ኒው ኮክ ተቋረጠ። ኮካ ኮላ ስኬት ያለ ውዝግብ አልመጣም። ኩባንያው በመጠጦቹ ከፍተኛ ስኳር መጠን ላይ ትችት ገጥሞት ያውቃል። ኮካ ኮላ በአካባቢ ላይ በሚያደርሰው ተጽዕኖ፣ በተለይም በውሃ አጠቃቀምና በፕላስቲክ ቆሻሻ ላይ በሚያደርገው አስተዋጽኦ ሌላው ከትችት ያላመለጠበት ጉድለቱ ነበር። በተጨማሪም ኩባንያው በአንዳንድ የአቅርቦት ሰንሰለቶች ውስጥ ኢ ስነ ምግባር የጎደለው የሰው ኃይል አሰራር ውንጀላም ሰለባ ሆኖ ያውቃል። ውዝግቦች ቢኖሩበትም ኮካኮላ ዓለም አቀፋዊ የኃይል ምንጭ ሆኖ ቆይቷል። ምርቶቹ ከሁለት መቶ በላይ በሆኑ አገሮች ይሸጣሉ። ኩባንያው የምርት መስመሩን በማብዛት የምግብ ሶዳዎች፣ ጭማቂዎች፣ ሻይ እና የታሸገ ውሃ ጨምሮ የተለያዩ መጠጦችን ይሸጣል። ኮካኮላ በዘላቂ ተነሳሽነት ላይ ኢንቨስት በማድረግ እና የአካባቢ ተጽዕኖን ለመቀነስ እየሰራ ነው፣ ግን በቂ ነውን የሚለው አጠያያቂነቱ ሳይረሳ ማለት ነው። የኮካኮላ የወደፊት ዕጣ ፈንታ ከሸማቾቹ ምርጫዎች ጋር መላመድና የጤናና የዘላቂነት ተግዳሮቶችን ለመቅረፍ ባለው አቅም ላይ ይወሰናል። እንደ አርቲፊሻል ኢንቴሊጀንስ እና ዲጂታል ትራንስፎርሜሽን ያሉ የተለያዩ ፈጠራዎችን እየሞከሩ ነው። እንዲሁም ሰዎችን ለማርካት የበለጠ ዘላቂነት ባለው ማሸጊያ ላይ አተኩረው እየሰሩ ነው። እንደ አጠቃላይ የኮካኮላ ስኬቶች ምንድን ናቸው? በዓለም ዙሪያ በጣም ከሚታወቁና ዋጋ ያላቸው ብራንዶች አንዱ መሆኑ ፈር ቀዳጅ ፈጠራና ውጤታማ ግብይ ስልቶችን መከተሉ፣ ስራ መፍጠሩና ለኢኮኖሚ ዓለም አቀፍ አስተዋጽኦ ማድረጉ፣ የተለያዩ ሸማቾች ምርጫዎችን ለማሟላት ሰፋ ያለ መጠጦችን ማቅረቡ ይጠቀሳሉ። ሌላ ጎኑ በኮካኮላና ካምፓኒው ላይ የታዩ ጉድለቶች ምንድን ናቸው? ከውፍረት ከስኳር በሽታና ከሌሎች የጤና ጉዳዮች ጋር የተገናኘ ከፍተኛ የስኳር ይዘት ጉድለት፣ የውሃ አጠቃቀም፣ የፕላስቲክ ቆሻሻና የካርበን ልቀት ጉድለት ለልጆች ግብይትና ጤናማ ያልሆነ የአኗኗር ዘይቤዎችን በማስተዋወቅ ላይ ያሳየው አንዳንድ ጉድለት፣ በአንዳንድ የአቅርቦት ሰንሰለቶች ውስጥ ያሉ ኢ ስነ ምግባር የጎደላቸው የስራ ልምዶች ውንጀላ ያጠቃልላል። የገበያ ድርሻቸውን ስናይ ኮካኮላ ለብዙ አስርት ዓመታት የገበያ መሪ ሆኖ ቆይቷል። አሁንም እንደ አውሮፓውያን አቆጣጠር ከመጋቢት 18 ቀን 2025 ጀምሮ በ298 58 ቢሊዮን ዶላር የገበያ ዋጋ ያለው የዓለማችን እጅግ ውድ የለስላሳ መጠጥ ብራንድ ሆኖ ይቆያል። ፔፕሲኮላ በ2532 ቢሊዮን ዶላር ኮካን ይከተላል። ንጽጽሮች የኮካኮላ ኩባንያ ዓመታዊ ገቢ እስከ ታሳስ 2023 ድረስ 4575 ቢሊዮን ዶላር ነው። በ2024 መጨረሻ የኢትዮጵያ አጠቃላይ ብሔራዊ ገቢ 143 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። የኳኮላ ዓመታዊ ገቢ ከኢትዮጵያ አጠቃላይ ብሔራዊ ገቢ አንጻር አንድ ሶስተኛው ማለት ነው። በፔፕሲና ኮካ መካከል ያለው ፉክክር በሃያኛው ክፍለ ዘመንም ተባብሶ ነበር የቀጠለው። ሁለቱም ኩባንያዎች ሸማቾችን ለማሸነፍ ብዙ የግብይት ስልቶችን ተጠቅመዋል። እያወራን ያለነው የእውር ጣም ፈተናዎችን፣ ብላይንድ ቴስት ቴስትስ፣ የታዋቂ ሰዎችን ድጋፍ እና የማይረሱ የማስታወቂያ ዘመቻዎችን ነው። ድርሻ ስናነሳ በተለያዩ መንገዶች ለምሳሌ በቮሊዩም የተሸጡ መጠጦች ብዛት ወይም በገቢ ጠቅላላ ሽያጭ ዶላር ሊለካ ይችላል። እንዲሁም እንደ ጂኦግራፊ ክልል ሊለያይም ይችላል። ለምሳሌ ፔፕሲ በሰሜን አሜሪካ ክልል ውስጥ የተሻለ ስራ በመስራት እና በዚያ ክልል ውስጥ ሰፊ የምርት ስርጭት አለው። ኮካ ግን የበለጠ ዓለም አቀፋዊ ነው። ስለዚህ የዓለም አቀፍ የገበያ ድርሻ ጦርነት ማን እያሸነፈ ነው? የቅርብ ጊዜ መረጃዎች እንደሚያመለክቱት ኮካ ኮላ በአጠቃላይ ከፔፕሲ ትንሽ ከፍ ያለ የዓለም ገበያ ድርሻ ይይዛል።